በሀያዎቹ ወይም በሰላሳዎቹ እድሜ ላይ ለምትገኙ ለሴቶችም ለወንዶችም ይሄ ቪዲዮ ለእናንተ ነው። እስከመጨረሻው ተመልከቱት። ሰላም እንዴት ናችሁ? ይሄ የከየዘርፉ አካል የሆነው ዋናው ነገር የተሰኘው ቆይታችን ነው። ዛሬ የምናነሳው ጉዳይ በሀያዎቹ ወይም በሰላሳዎቹ እድሜ ላይ የሚገኙ ለሴቶችም ለወንዶችም ነው። ሰው በዚህ እድሜ ላይ ያላችሁ ይህም ቪዲዮ እስከ መጨረሻ ድረስ ተመልከቱት፣ ብዙ ታተርፉበታላችሁ። ቤተሰብ ካልሆናችሁ ደግሞ አሁን ሰብስክራይብ በማድረግ ተቀላቀሉ። ዛሬ በዚህ አስፈላጊና ወሳኝ በሆነው እድሜ ላይ ብዙዎቻችን ስለምናደርገው አንዳንድ የተለመዱ የገንዘብ አያያዝ ስህተቶች ነው የምንነጋገረው እና ራሳችንን ወደ ተሻለ ቦታ ለማድረስ ይሄን የገንዘብ አያያዝ ስህተት እንዴት ማስተካከል እንደምንችል እንነጋገራለን። የመጀመሪያው ስህተት ከአቅም በላይ መኖር ነው። ይሄ ማለት ምንድነው? ከምናገኘው ወይም ደግሞ ከገቢያችን የበለጠ ገንዘብ የምናወጣ ከሆነ ይህ ወደ ችግር ውስጥ ለመግባት ፈጣን መንገድ ይሆናል ማለት ነው። ለምሳሌ በወር ውስጥ ነው የማገኘው ገንዘብ 30000 ብር ከሆነ በወር ውስጥ ደግሞ መልሼ የማወጣው 50 ሺህ ብር ከሆነ ይሄ አደጋ ነው ማለት ነው። ስለዚህ ይሄ ችግር እንዳይፈጠር ዋናው ነገር የበጀት እቅድ ማውጣትና አጥማችንም ማወቅ ነው። ሁለተኛው ስህተት ደግሞ ገንዘብ ማግኘት እንደጀመረ ቀደም ብለን መቆጠብ አለመጀመራችን ሌላኛው ትልቁ ስህተት ነው። በዚህ ዕድሜ ውስጥ እያለን ብዙዎቻችን ገና ልጅ ነኝ ወይም ደግሞ በኋላ እጀምራለሁ እደርሳለሁ ብለን እናስባለን። እውነታው ግን ቀደም ብለው መቆጠብ ገንዘብ መያዝ የጀመሩ ወጣትነታቸው የስንት ቢዝነስ ባለቤት እንደሆኑ ለእናንተ አልነግራችሁ። እናም ትንሽም እንኳን ቢሆን በጊዜ ሂደት መጨመሩ አይቀርምና ገንዘብ እየያዝን ሶስተኛው ደግሞ ብዙዎቻችን የአደጋ ጊዜ ፈንድ ወይም ደግሞ የአደጋ ጊዜ የምንለው ተቀማጭ ገንዘብ የለንም ማለትም ስራ ማጣት ይኖራል፣ የጤና ችግር ይመጣል፣ ያልተጠበቁ አደጋዎች ሊያጋጥሙን ይችላሉ። ስለዚህ እንደዚህ የሚሆን ብዙ ጊዜ መጠባበቂያ የምንለው ገንዘብ የለንም ማለት ነው። ከሶስት እስከ ስድስት ወር የሚደርስ ገንዘብ ለዚህ ፐርፐዝ ብለን ወይም ደግሞ እንደዚህ አይነት ነገሮች ሲያጋጥሙ እንጠቀመዋለን ብለን ማስቀመጥ ይኖርብናል። ወደ አራተኛውና ዋናው ነገር ወደ ሆነው ሳልፍ ኢንቨስት አለማድረግ ትልቅ ስህተት ነው። ከላይ ገንዘብ መቆጠብ ወይም ደግሞ መያዝ ብለን አይደል? ስለዚህ ይሄ ከሱ ቀጣይ የሚመጣ ሀሳብ ነው። ገንዘብ ስንቆጥብ ዝም ብለን ባንክ ውስጥ እንድናጠራቀመው ወይም ደግሞ እንድናስቀምጠው አይደለም የቁጠባ ሀሳብና አላማ ይሄ አይመስለኝም። ስለዚህ ገንዘብ ስንይዝ ወይም ደግሞ ገንዘብ ስናጠራቅም ያለን ገንዘብ ኢንቨስት ካላደረግንበት ወይም ደግሞ ሌላ ገንዘብ ወደሚያመጣ ነገር ላይ ካላዋል ነው ዛሬ ያጠራቀምነው ገንዘብ የሆነ ነገር ላይ ስናወጣው ያው እንደምታቁት አሁን የኑሮ ውድነቱ ከጊዜ ጊዜ እየጨመረ ነው እና የምፈልገውን ነገር መግዛት ላይችል ይችላል። ስለዚህ ገንዘብ ማጠራቀም ወይም ደግሞ ገንዘብ መቆጠብ ብቻ ሳይሆን ዋናው ነገር ምንድን ነው ኢንቨስት ማድረግም ጭምር ነው ማለት ነው። ስለዚህ ኢንቨስት ስናደርግ ምንጠቀማለን ማለት ነው። እንደ አክሲዮኖች ወይም ደግሞ ያሉ ኢንቨስትመንቶች ላይ መሳተፍ እንችላለን። በትንሹ ጀምረን ገንዘባችንን በጊዜ ሂደት እያሳደግነው እንላለም ማለት ነው። አምስተኛ ደግሞ ምንም ግልጽ የሆነ የፋይናንስ ጎል የለንም። ይሄ ትልቅ ስህተታችን ነው። ብዙ ጊዜ ያለ ጎል መንቀሳቀስ ቀላል ይመስላል። ነገር ግን በዚህ እድሜ የምናስባቸው ቤት መግዛትም ሆነ ንግድ መጀመር ብቻ የሆነ ነገር ማድረግ የምንፈልገው ነገር ላይ ግልጽ የሆነና ተጨባጭ የሆነ የፋይናንስ ጎል አውጥተን ያንን ለማሳካት እየሰራ መሄድ አለ። ብዙ ጊዜ ጎል ስናስቀምጥ ሪያሊስቲክ መሆን አለበት። በዚህ ዓመት ይሄን ይሄን አደርጋለሁ ስንል ልንደርስበት የምንችለው ወይም ደግሞ ልናደርገው የምንችለው ከእውነታው ጋር የተቀራረበ መሆን መቻል አለበት። ለምሳሌ የ30 ሺ ብር ደሞዝተኛ ሆነን ቤት ገዛለሁ ወይ መኪና ገዛለሁ በአንድ ዓመት ውስጥ በሁለት ዓመት ውስጥ የምናስቀምጠው ነገር ይሄ ነገር የእውነት አደርገዋለሁ ወይ ወይም ደግሞ የእውነት መሆን ይችላል ወይ የሚለውን ማሰብ መቻል አለብን። የምናወጣቸው ጎሎች ተጨባጭና ሊደረጉ የሚችሉ መሆን መቻል አለባቸው ማለት ነው። ስድስተኛው ገንዘባችንን መቆጣጠር። ገንዘባችን የት እንደሚሄድ ካላወቅን ልንቆጣጠረው አንችልም። ወጪዎቻችንና ገቢዎቻችንን መከታተል አለብን ማለት ነው። ምን አወጣሁኝ፣ ምንድን ነው የማገኘው ገቢ ወይም ደግሞ ይሄ እንዴት ነው፣ የሂሳብ ዝርዝር ሊኖረን ይገባል ማለት ነው። በወር ውስጥ የምናወጣቸው ወጪዎች ዝር ልናውቃቸው ይገባል የምናገኛቸውንም ነገሮች ደግሞ በዝርዝር ልናውቃቸው ይገባል ማለት ነው። ስለዚህ ገንዘባችንን መቆጣጠር መቻል አለብን። የምናወጣውና የምናስገባውን የገንዘብ መጠን ለይተን ማወቅ አለብን። ሰባተኛ አሁን በጣም ችግር የሆነብን ላይፍ ስታይል ኢንፍሌሽን ነው። ገቢያችን ሲያድ አብሮ ወጪያችን የሚያድጋል። ይሄ ደግሞ በጣም ፈታኝና አስቸጋሪ ነው። ነገር ግን ወጪያችንን ለማመጣጠን መሞከርና አራተኛ ላይ እንዳየነው ኢንቨስት ማድረግ መሞከር አለብን ማለት ነው። ስለዚህ እነዚህ በሀያዎቹና በሰላሳዎቹ ዕድሜ ላይ የሚያጋጥሙንን ሰባት የገንዘብ አያያዝ ችግሮች ናቸው። እነዚህን ችግሮች ካስወገድን ወደፊት በጣም ጠንካራ ወደሆነ የፋይናንስ መንገድ እንሄዳለን። ይበልጥ ደግሞ ብዙ እንድንማር በዚህ መንገድ ሂደው ውጤታማ የሆኑ ሰዎችን ከየዘርፉ ላይ እንግዳ አድርጌ በቀጣይ እንገናኛለን። እስከዛው ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉት። አስተያየታችሁን ወይም ደግሞ ጥያቄ ካላችሁ ጻፉልኝ። እስከ መጨረሻው ስለተመለከታችሁትና እራሳችሁን ለማሻሻል የምታደርጉትን ጉዞ አደንቃለሁ። ቀጣይ እስክንገናኝ ቸር ቆዩኝ።